ሰላም ሰላም የቻናላችን ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሰናል ማለት ነው አሁንም አሁን ባሁን በእንትን ጊዜ ቅድም አሁን ቪዲዮ ከሰከዳ ከሰከን በብቅ ደቂቃዎች በፊት ቪዲዮ ሰርቼላችሁ ነበር። ከዛም በኋላ አዲስ ዩኒቨርሲቲ ጥሪ አድርጓል ማለት ነው እሱም ዩኒቨርሲቲ የት እንደሆነ ሼር አደርጋቸዋለሁ ማለት ነው። ግን ሳን ጀመር በፊት ፕሊስ ትንሽ በየጊዜው በየጉዞው እየቆየን ወደ ዩቲዩብ ትንሽ ቆይቻለሁ ማለት ነው። ቪዲዮ ሳለቅ ቅድም ትናንትና ያለው በአክቲቭነት እየለቀቁ ስላልሆነ ዩቱብ ለብዙ ሰው ሪኮመንድ እንዲያደርግ ይህም ቪዲዮ በአንድ ቀን ማለት ነው ሁለት መቶ ላይክ በላይ አርጉት ማለት ነው ትችሉታላችሁ፣ ትችሉታላችሁ። ቢያንስ ቢያንስ ይህም ቪዲዮ ሁለት መቶ ላይክ አርጉት እና ለዚህ ቻናል አዲስ ከሆናችሁ በቻናል አናላይቲክል እንዳዩ ሰዎቹ እናንተ እያያችሁ ሰብስክራይብ እያደረጋችሁ አይደለም። እኔ ግን በጊዜ ኢንፎርሜሽን ሼር እያደርጓችሁ ግን እናንተ ሰብስክራይብ እያደረጋችሁ አይደለም ማለት ነው። ይህም ቪዲዮ ሁላችሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ ማለት ነው። ወደ ገደለው ነው ምንድን ነው? ዛሬም አዲስ ዩኒቨርሲቲ ጥሪ አድርጓል ማለት ነው። እሱም ዩኒቨርሲቲ የት እንደሆነ ሼር አደርጋችኋለሁ ያደረጋችኋለሁ ማለት ነው። ከሳ በፊት የፕራይቬት ክላሳችን ልን ጀምሮ ነው ማለት ነው። እናንተም እንዳልኳችሁ በትላንት በዛሬ ጠዋት በስሮት ቪዲዮ ጆይን ማድረግ ከፈለጋችሁ ማለት ነው ኮሜንት ላይ አሁን ፍላጎታችሁን ማሳየት አለባችሁ ማለት ነው። እና ስለዚህ ነገር ማውራት ሳይሆን አላማዬ በዛው እንድታውቁ ነው ማለት ነው። መጀመር ከፈለጋችሁ መቀላቀል ከፈለጋችሁ ማለት ነው ኮሜንት ላይ አሳውቁኝ ማለት ነው። መፈለግ ጀምራለሁ በሉኝ ማለት ነው። እኔ የቴሌግራም ቻናል ላይ ጆይን አስደርጋችኋለሁ ማለት ነው። ወደ ዩኒቨርሲቲያችን ንግባ አዲስ ዩኒቨርሲቲ ጥሪ ያደርጋል ማለት ነው። እሱም አምቦ ዩኒቨርሲቲ ነው ማለት ነው። አምቦ ዩኒቨርሲቲ ጥሪውን አድርጓል ማለት ነው። በ2018 በየሪሚዲያል ፕሮግራም ተማሪዎች ማለት ነው የምዝገባ ቀናት ህዳር 29ና ህዳር 30 በ2018 ዓ.ም መሆኑን ዩኒቨርሲቲው አሳውቋል ማለት ነው። የምዝገባ ቦታ ደግሞ የማህበራዊ ሳይንስ ተማሪዎች በዋናው ካምፓስ ማለት ነው፣ የተፈጥሮ ሳይንስ ተማሪዎች ደግሞ በጫላ ሁንዴሳ ካምፓስ ማለት ነው። እኖች ሌሎች ለምዝገባ ዩኒቨርስቲዋ ሲሄዱ ደግሞ ሊይዟቸው የሚገቡ ነገራቶች የ8ኛ ክፍል ሰርቲፊኬት ዋናውና ኮፒ፣ ከ9 እስከ 12 ክፍል ትራንስክሪፕት እና ዋና ዋና ኮፒ፣ የ12ኛ ክፍል ሰርቲፊኬት ዋናውና ኮፒ፣ አራት መጠን ሶስት በአራት የሆነ ፎቶግራፍና ብሔራዊ ዲጂታል መታወቂያ ማለት ነው እና በልብስ፣ አንሶላ፣ ብርድ ልብስ፣ ትራስ ልብስ እና የስፖርት ትጥቅ እነዚህ ባህር ዳር ዩኒቨርሲቲ ስትሄዱ መሄድ መያዝ ያለባችሁ ወሳኝ ወሳኝ የሆኑ ነገራቶች ነው ማለት ነው። ስለዚህ በፍጥነት ይሄ ዩኒቨርሲቲ መች ጥሪ እንዳረገ ታውቃላችሁ። አሁን ቪዲዮ በመሰራላችሁ በአምስት ደቂቃ ነው ማለት ነው ያንኑ ጥሪ አድርጎ ያንኑ ኢንፎርሜሽን በቪዲዮ እየሰራውላችሁ የሚገኘው። ስለዚህ ፕሊስ ይሄን ቪዲዮ በአንድ ከመሰው ከ200 ላይክ በታች ከሆነ ሚኒመም ይሄን ብታርጉ ያበረታታናል ማለት ነው። ስለዚህ 200 ላይክ አርሱ። ስለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳረሱ ማለት ነው። እናም አንድ አናውንስመንት በየ ጊዜው በቅጽፈቱ ሲደርስ ደግሞ ምን እናደርሳችሁ ነገራቶች ብዙ አሉ ማለት ነው። ስለዚህ የተለያዩ ከዚህ በኋላ አብረን እንቀጥላለን እዚህ ቻናል ላይ ቪዲዮ መልቀቅ አናቆቁም አናቆም አናቆም አታስቡ ማለት ነው። እኔ እኮ እናቆማለን ሳይሆን አላሜ ማለት ነው በፕራይቬት ክላስ ለትንሽ ሰው ማለት ነው ፍላጎት ያለው ሰው ካለ ማለት ነው ይሄን በዛው ሼር ላድርግ ፈልግ የነው የሚጨረሻው አናስመንት ማረገው ደግሞ ለባህር ዳር ዩኒቨርሲቲ ደግሞ አዲስ ግቢ የአቅም መሻሻያ ማለት ነው ሪሚዲያል የተፈጥሮ ሳይንስ ለነሱ ሁሉ ማድረስ የሚፈልገው ነገር ምንድነው ከዚህ በፊት በፊት ባደረግነው የጥሪ ማስታወቂያ የምዝገባ ቦታ ማለት ነው ለተፈጥሮ የኮምፒውተር ሳይንስ ተማሪዎች ዘንዘልማ ግቢ በሚል ያሳወቀ መሆኑን ይታወሳል ማለት ነው። ዩኒቨርሲቲው ማለት ነው ይሄን እንጂ የምዝገባ ቦታ ከዘን ከዘን ዘልማ ግቢ ወደ ፔዳ ግቢ የተቀየረ ስለሆነ ሪፖርት የምታደርጉት ወይም ምዝገባ የምታደርጉት ማለት ነው ፔዳ ግቢ ነው ማለት ነው። ይሄን ለሁሉም ለባህር ዳር ዩኒቨርሲቲ አዲስ ግቢ ለናቹራል ስለተቀየረ ማለት ነው ፕሊስ ለሁሉም ለነሱ እንዲደርስ ሼር ማድረጋችሁን እንዳረዙ ማለት ነው። በሌላ ቪዲዮ እስክንገናኝ ድረስ መልካም ቀን።